እኔ ማስተካከል አልችልም አልኩሽ አይደል? እኔ በራሴ መንገድ አደና ሶግዳት አለሁ እንዳንቺ ሌሊቱ ሙሉ ሲጓዝ አላደርም። ይህ ልሽ ኮ ደና አይደለም። ቆይ ምን አድርገሹ ነው በአንቺ በኩል ጋር ሾፍ እንዲያደርገኝ ነው ማለት ነው? እስከሰቅሳ ሰጌ የተነሳች አለም። ከኪንጎ ጋር ለመጨረሻ ጊዜ የተገናኛችሁት መቼ ነው? ቆይ ማለት ነው ወንድሜ፣ በወደደሽ ባፈቀደሽ ይሄ ልሽ ደና አደለም። እኔ ትናንትና ምንም ምግብ አልሰራሁም። ቤዛ እዚህ ነገር ውስጥ እጁ አለበት፣ አምነሽም አላምነሽም። እኔ ምንም እኮ ነገር የለም። እሺ ሁለቱም የምግብ መመረዝ ነው ተባሉ። አደይ ካልሆነች ሌላ ማን ይሆናል? አደይንም ቤዛንም ያንንም ዘበኛ ልካቸውን አሳያቸው። ሰው የፈለገ ክፉ ቢሆን በዚህ ልክ እንዴት ክፋት ይሰራል? አዎ በቃ እሹ አሁን ቤት የለቀ ውጣ። ትክክለኛ ወንጀለኛውን ፈልጋቸው። ዴቭ መውጣት ካለብኝም ከዛ ቤት በሰላም እንጂ በፀብ እንዲሆን አልፈልግም። በቃ አንቺ አትጨነቂ። በአሁኑ ሰዓት ጠንካራ ነው መሆን ያለብሽ። በቃ እዚህ ተቀምጠን ምንም አንሰራም። ሄደን እኔው በቃ እውነቱን ትናገሪና እውነቱን እንከፈጠል በምወዳት እናቴ በምይ ብላለሁ። ምይ ትሙት፣ እኔ እንደዚህ አይነት ነገር አላደረኩም። አደይንም ቢሆን በደንብ አውቃታለሁ እንዲህ ያለ ነገር እንደማታደርግ በሙሉ ልብ ይመሰክርለታሉ። ደግሞ ካጠፋሁ ይቅርታ ደግሞ ካጠፋሁ ይቅርታ። እስከዛሬ ለነበረው ፈጣሪ ክፈል ግን እንደዛ አይደለም ሩቴ፣ እኔም አዴም ፈጣሪ በሚያውቀው ምንም ያደረግነው ነገር የለም። ትክክለኛ ወንጀለኛው ፈልጋችሁ አግኝ ዛ ላደይ ያዘጋጀችው መርዝ ዴቭና ፍቅር ተመግበውት ሆስፒታል ይገኛሉ። ታዲያ ሁለታቸውንም እየመረዘቻቸው አዴ ናት ካሹ ጋር ተባብራ በማለትም አሹ ስራህን ትለቃለህ። ከእህት ጋር ተባብረህ ልጆችን ያጠቃሃቸው አንተ ነህ በማለትም የፍቅር እናት በሀሰት ወንጅላቸዋለች። ይህንን ተከትሎ አሹ በምዬ እምልልሻለሁ ድርጊቱን እንዳልፈጸምኩት አደይም ቢሆን በህቴ እተማመናለሁ እንደዚህ አይነት መጥፎ ስራ እንደማትሰራም አውቃለሁ፣ በማለት እንባ እየተናነቀው መስክሮላታል። በስተ መጨረሻም ከስራው ተባሮ ሲሄድም ሬታ ተከትለው አሹ የት ነው የምትሄደው? አለችው። በቃ ከዚህ በኋላ ቤታችሁን ትቼ ሄጃለሁ። ከገጠር የመጣ ሁሉ ወንጀለኛ የሚመስላችሁ ለምን እንደሆነ አልገባኝም። ማንኛውም ወንጀለኛውን ተባብራችሁ ፈልጉት፣ በማለትም ያቺ ስራ የገባባትን ቀን እያስታወሰም አደይ እንዴት ትንከባከበው እና እዛ ቤት ስራቶ ተጨናንቆ በነበረበት ሰዓት የፍቅርና ዘበኝነት ትሰራለህ በማለት ያችን አጋጣሚም እያስታወሰ ያንን ቤት ተሰናብቶ መሄዱ በጣም ልቡን ሰብሮታል። ሰላም ጤና ይስጥልን። ውድ የቻናሌ ቤተሰቦች እንደምናላችሁ። በያላችሁበት በአለም ዳርቻ ሰላማችሁ ይዛያርኩኝ። ዛሬም ሰራተኛዋ አደይ ክፍል 117 ምን አዲስ ነገር አለ? በጣም ብዙ አዲስ ነገሮች ተመልክተናል። እንግዲህ በባለፈው ክፍል ቤዛ ይህንን ቤተሰብ በመርዝ ጨርሼ ቤቱ የኔ ይሆናል እያለችም ነበረ። አደይም መልካም ሰው በመሆን ከበፊት ጸባይዋ ተቀይራ ክፉኛ እየተቀራረበቻት ስትመጣ አደይ ተጠራጥራ ነበር። ዛሬ ላይ ከክፍላቸው አንኳኩታ በሽሮ እንጀራ አድርጋም ለአደይ ስሪልኝ ስላለችኝ ይኸው ልሽ ደርሶልሻል ምግቡ በማለት ለሁለታቸው ትሰጣቸዋለች። አደይም ሰሞኑን እንደታመመችና የምግብ ፍላጎቷ እንደቀነሰባትም ለዴብ ትነግረዋለች። መብላት አለብሽ እያለ ዴቭ እየገለገላት ሳለ፣ በፍጹም አልተበላኝም ገና ሽታ አቅለሸለሸኝ በሚልም ዴቭን ትከላክለዋለች። ታዲያ በመጨረሻም ዴቭን ጠቅምኩ ብላ ቀረበላት ምግብም ለዴቭ አጎረሰችው። ዴቭ አንድ ጉርሻ እንደጎረሰም ወደ መኝታ ክፍል ያምራል። ክፉኛ ተዝለፍልፎ ወድቋል። በሌላ በኩል ለምለምና ባቡሬ ወደ ውጭ በወጡበት ሰዓት አክስቷ በሌሎች ሰዎች ልታስጠቃቸው እንደምትፈልግም ከርቀት እየተከታተለች እንደሆነም ትመለከታለች። ባቡሬ ለዚህ ነው ወደ ውጭ አትውጣ የምልህ አሁንም የምንሩጥና እናምልጥ በማለትም ከሚከታተሏቸው ሰዎች ሩጠው ለማምለጥ ችለዋል። ሁሉም ከቤት ከተመለሰ በኋላ ከጓደኛው ጋር በመደዋወል ስራ እንደተገኘለትና አሁንም እንደተለመደ ወደዛው ፋውል መግባት እንደሚፈልግም እየተናገረ ነው ይህንን የሰማችው ለምለም የት ነው የምትሄደው በማለት ጠየቀችው ጓደኛዬ ስራ አግኝቶልኛል ስለ ማንነቱ ግን ተይው ባታውቂውም ችግር የለው ለማንኛውም እስኪ ደረስ ብዬ ልምጣ በማለትም ለምለምን እያስፈቅዳት ነበር ፍቅርም ባዴ ላይ አንድ ነገር ስታደርጊ አልተመለከትኩሽም የገባሽልኝን ቃል ኪዳን ፈጽሜ በማለትም አደይን እንድታጠቃላት አሁንም ቤዛን እየጠየቀቻት ነበረ። ቤዛም እባክሽን ተረጋጊ፣ አሁኑኑ አሳይሻለሁ በማለትም ተንኮሉን እንዳሰበችበትና አደይን እንደምታጠቃትም ቃል ገብታላታለች። ፍቅርም እንደራባትና ምግብ መብላት እንደምትፈልግ ቤዛን ጠይቀቻት። ቤዛም የተመረዘውን ምግብ ፈራተባ እያለችም ሰጠቻት። ፍቅርም የተመረዘው ምግብ ከበላች በኋላ እዛው አልጋ ላይ እንደተዘረረች በዛው ትውላለች። ቤዛ ወደ ፍቅር መኝታ ክፍል በማምራትም እንድትነሳ እየቀሰቀሰቻት ቢሆንም ፍቅር ግን በጭራሽ ልትነሳላት አልቻለችም። ታዲያ አደይንም እሬች ልጅ አትነሳም አለቻት። አደይም እንደዚሁ እንድትነሳላት ሙከራ ብታደርግም በፍጹም እናቷ መታ እንደዚሁ ልጅ ምን ሆና ነው እያለችም ለማንሳት ብትሞክርም ፍቅር ግን በጭራሽ ምንም አይነት እንቅስቃሴ አልነበራትም። በዚህ ሁኔታ እናት ከፍተኛ የሆነ መደናገጥ ውስጥ ገብታለች። ልጆቼ ምን አግኝቷቸው ነው? በዚህ ደግሞ ይህ ሳህን ዴብ ክፍል ማይቸዋለው፣ ፍቅር ክፍልስ ምን ይሰራል? እያለችም በእርግጥ በምግብ መመረዝ እንደሆነም ጥርጣሬ ያደረባቸውም ይመስላሉ። ለማንኛውም ሁለቱን አፋፍዘው ሆስፒታል ከወሰዷቸው በኋላ የምግብ መመረዝ እንደሆኑም በግልጽ ይነገራቸዋል። ይህንን ተከትሎም መከረኛዋ አደይ በሀሰት ተወንጅላለች። ማለትም አንቺ ነሽ የመረዝሻቸው። ቤዛ ይህንን ልታደርግ አትችልም። እሬታም እንደዚሁ ተነስታ አንቺ ነሽ አይደለ ወንድሜን የመረዝሽው? እንዴት እንደዚህ አይነት ስራ ትሰሪያለሽ? ባፈቀደሽ እና በወደደሽ በማለት ጉርቧን አንቃ ማሰቃየቻት። አደይ ስለምትዩ ጉዳይ ምንም የሚገባኝ ነገር የለም። እንዴት ነው እንደዚህ አይነት ስራ ልሰራ የምችለው? በማለትም አደይ ንጹህ እንደሆነች ለማስረዳት ብትሞክርም ሪታ ግን ልትሰማት ፈቃደኛ አይደለችም። ቲና አደይና ፍቅር በተኙበት ወደ ሆስፒታል በማምራትም እንዴት ነው ምግብ ማን ሊመርዛቸው ይችላል ብለሽ ትጠራጠሪያለሽ? በማለት ታለምን ትጠይቃታለች። እኛም የምናውቀው ምን እንዳጋጠማቸው በማለት ታለም ነገሩ ግራ እንዳጋባቸውም እየገለጸች ነው አደይ ናት አሹ ደግሞ ወንድሟ ነው። ሁለታቸው ተባብረው ነው እንደዚህ አይነት ስራ ሊሰሩ የሚችሉት በማለትም ለታለም ይነግሯታል። ታለምም በነገሩ አምናበታለች። እሷናት አይደለ አሁን ቤት ሊሄድና ሁሉንም እሰራላችኋለሁ ከቤቴም ጥርግርግ አድርጌ አስወጣችኋለሁ በማለት ይናገራሉ። ዛ ተከትላ ሆስፒታል ድረስ በመሄድ ምግቡን እሷ እንዳልሰራችው ለማውሸት እየሞከረች ነበረ። አሁን የጠየቀሽ የለም ለማንኛውም ከሆስፒታል ውጪ ተብላ እንድትወጣ ተደርጋለች። አዴይ ግን ቤዛ እንደመረዘቻቸው ጥርጣሬ አድሮባታል። ማለትም ለአዴይ ብላ እየሰራችውን ምግብ ከዛም እሷ ለዴብ ስታጎርሰው ና ይህ ሳህን ደግሞ ከፍቅር ክፍል ሲገኝ ቱንም እየመረዘቻቸው እሷ እንደሆነች ለአሹ እየነገረችው ነበረ። አሹም እሷ ተንኮለኛ ናት በትክክልም ልታደርገው ትችላለች በማለት ጥርጣሬ ውስጥ ገብቷል። ሬታ ግን አንተ ነህ አይደለ ከአዴይ ጋር ተባብረህ እህትና ወንድሜን ለመግደል የፈለግከው እያለችም እየጮኸችበት ነበረ። ሪታዬ እንዴት እንደዚህ አይነት ስራ ሰራለሁ? እዚህ ልክስ እንዴት ትገምችኛለሽ? እያለ ሪታን ለማሳመን ቢሞክርም ሪታ ግን በፍጹም አንተን ያደረግከው እያለች አሁንም ክሷን እሱ ላይ ጠቁማለች። በሀሰት የተከሰሱት አደይና ሹም ከፍተኛ የሆነ መጨናነቅ ውስጥ ገብተዋል። አደይ እስኪ ሁኔታውንም ለለምለም ሄጄ ላስረዳት በማለትም ለለምለም ቤት አመርታ ነበረ። ለለምለምም የተፈጠረውን ሁሉ እየነገረቻት ነበር ቤዛ መርዛቸዋለች በዚህ ልክ ክፋት ምን እንደሚጠቅማት አላውቅም ለማንኛውም ቤተሰቡ ግን በሀሰት እኔን ወንጅለውኛል ቤታቸውን እንኳን ትቼ ወጣ በዚህ ልክ በመጥፎ ስራ ታምቼ መሄዴ እጅግ በጣም ያሳዝነኛል እያለችም አደይ የተፈጠረው ነገር ልቧን እንደሰበረውና እንዳሳዘናትም እየገለጸችላት ነበረ ለምለምም ለገጠመች ነገር ጠንካራ ሆነች መገኘት አለብሽ እያለችም እየመከረች ነው። ለማንኛውም ግን እውነታውን ሄደን መጋፈጥ አለብን፣ አንቺ እንዳላደረግሽውም በግልጽ የቤዛ እጅ እንዳለበት እንናገር በማለት ተነስተው ወደ ሆስፒታል አምርተዋል። ፍቅርና ትምሄጅ ከቤት ጥርግርግ አድርጌ ነው የማስወጣቸው ባሉት መሰረትም ወዲያው እንደመጡ አሹን፣ አንተነህ ከእህት ጋር ተባብረህ ልጆቼን መርዜ ጋታቸዋቸው በማለትም ራህን መልቀቅ አለብህ በማለት ለአሹ ነግሮታል። አሹም በንባ እየታጠበ በምዬ ምልልሻለሁ እዚህ ድርጊት እጅ እንደሌለበት ባደይ በህቴም ቢሆን እተማመናለሁ እንደዚህ ልታደርግ አትችልም በፍጹም ለማንኛውም ግን እውነቱን ፈጣሪ ያውጣ በማለትም ንባ እየተናነቀው ሲናገር ቆማ ሬታ ታዳምጥ ነበረ። እንግዲህ ከዚህ በፊት አንተነ ከአደይ ጋር ተባብራችሁ መርዝ ያበላችኋቸው እያለች የተጨቃጨቀችው ቢሆንም አሁን ግን አሹ እያነባ ትክክለኛውን ነገር ሲናገር ስትሰማ ልቧ ተነክቷል። እትዬ ለማንኛውም ላጠፋሁት ሁሉ ይቅርታ በማለት ሲጠብቅባት የነበረችውን በትር ቁጭ አድርጎ ወደ ውጭ ሲወጣ ሪታ ተከትለው አሹ የት ነው የምትሄደው? እያለችም እየጠራችው ነው። አሹም ልቡ ተነክቶ ከገጠር የመጣ ሁሉ ወንጀለኛ ይመስላችኋል አይደል እኔ ለእንጀራ ብዬ ቤታችሁ ብገባ በዚህ ልክ ግን ትጠረጥሩኛላችሁ ብዬ አላሰብኩም ነበር። ለማንኛውም ወንጀለኛችሁን ተባብራችሁ ያዙት በማለት የመጨረሻ የስንብት የሚመስል ቃላትም ለሪታ ነግሯታል። ሪታ ክፉኛ ግራ ተጋብታለች። ምክንያቱም ካሹ የሆነ እውነት እየሰማች ነው። በሌላ በኩል ደግሞ እነዚህ ሁለቱ ልጆች መርዘዋቸዋል በሚል ጥርጣሬም ከሰዋለች። ፒታም እነዚህ ሁለት ነገሮች ተጋጭተውባት በአሹ ላይ የወሰነችው ውሳኔ ስህተት እንደሆነም ከራሷ ጋራ እያሰበች ነው። አሹም እዛ ቤት የገባበትን አጋጣሚ መለስ ብሎ ሲያስታውስ ነበረ። በተለይ የመጀመሪያዎቹ የቅጥር ጊዜያት ፍቅርና ዘበኝነት ይስማማሃል በማለት እንደጠየቁትና እሱም በር ሰው ሲመጣ መቀበል፣ ሲሄድ መሸኘት ነው አይደለም? ይህማ በጣም ቀላል ነው። ይህንማ ደስ ብሎ ነው የምሰራው እያለም ተጨናንቆ በነበረበት ሰዓት ያንን የዘበኝነት ስራ በማግኘቱ ደስተኛ እንደነበረና አንዳንዴም አደይ የሚበላው ምግብ እየሰጠችው እንደነበረም መለስ ብሎ እያስታወሰ ነበር። አሹም በዚህ ሁኔታ እየተጨናነቀና እየተከዘ ሳለም የዛሬው ቪዲዮ በዚህ ተጠናቋል። እንግዲህ በዛሬው ክፍል የተመለከት ነው በሀሰት የተከሰሱት አደይና አሹ በቀጣይ ክፍልስ ከወንጀሉ ነፃ እንደሆኑ ይታወቅላቸው ይሆን? አሹስ ወደ ነበረበት ወደ ስራ ቦታው ይመለሳል ወይስ አሁንም የቤዛ ድብቅ ማንነት ሳይታወቅ በዛው ይቀጥላል? አብረን የምንመለከተው ይሆናል። ፍቅርና ዴቭም ለጊዜው እዛው ሆስፒታል ራሳቸውን ስተው ይገኛሉ። በቀጣይ ክፍል ይነቃሉ ወይስ ምናልባትም ከዛው ከሆስፒታል ራሳቸውን እንደሳቱ ይቆያሉ? ለማንኛውም በቀጣይ ክፍል የሚነቁ ይመስለኛል። ቤዛም ማንነቷ ይገለጣል። አደይና አሹም ነፃ መሆናቸው ይረጋገጣል ብዬ አምናለሁ። ለማንኛውም የዛሬው ክፍል ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።